ዛሬ የምንመለከተው ስለ ባህል፣ ማንነትና የባህል አስፈላጊነት እናያለን። በዚህም ከቶማስ ጄፈርሰን ጀምሮ እስከ ጆን ኤፍ ኬኔዲ እና እስከ ሩት ቤኔዲክት ድረስ በታሪክ ታላላቅ ሰዎች ባህልን እንዴት እንደ ሕይወት መሠረት ተመልክተውታል የሚለውን እንመለከታለን። ባህል ሲጠፋ ሕዝብ ህልውናውን እንዴት እንደሚያጣ፣ ሲጠብቅ ግን እንዴት እንደሚጠናከር በዝርዝር እንወያያለን። መልካም ጊዜ። የመጀመሪያውም ጆን ኤፍ ኬኔዲ የዩናይትድ ስቴትስ 35ኛው ፕሬዝዳንት፣ እሱም የባህል ንግግር፣ የባህል ልማት ለብሔራዊ እድገት ዋነኛው መሠረት ነው። ኬኔዲ የባህልን ኢኮኖሚያዊና ማህበራዊ ጠቀሜታ ያጎላል። አንድ ሀገር ራሱን በኢኮኖሚ ብቻ ሳይሆን በኪነ ጥበብ፣ በሥነ ጽሑፍና በባህላዊ እሴቶችን ማሳደግ እንዳለበት ያስረዳል። የባህል ልማት የዜጎችን ስብዕና ፈጠራና ለሀገር ፍቅር ስሜት ስለሚገነባ ለአገራዊ እድገት ወሳኝ ነው። ኬኔዲ የባህል ልማት ከአገር እድገት ጋር የማይነጣጠጥ ትስስር እንዳለው ያምን ነበረ። እርሱም በኢኮኖሚና በቴክኖሎጂ ብቻ ላይ ያተኮረ እድገት የተሟላ እንደማይሆን አስረድቷል። የንግግሩም ዋና መልእክት ሀገርን የሚገነባው የፋብሪካዎችና የመንገድ ግንባታ ብቻ ሳይሆን የሀገሪቱ ህዝቦች ማንነት እሴትና መንፈስም ጭምር መሆኑን ነው። የባህልና የኢኮኖሚ ትስስር ኬኔዲ ባህልን ከኢኮኖሚ ልማት ጋር ያገናኘው ሲሆን የባህልን እድገት የዜጎችን አስተሳሰብና የፈጠራ ችሎታ ስለሚያሳድግ፣ ይህ ደግሞ በኢኮኖሚው ዘርፍ አዲስ ፈጠራዎችንና የሥራ ዕድሎችን ለመፍጠር ይረዳል። ለምሳሌ የፊልም፣ የሙዚቃ፣ የጥበብና የቱሪዝም ዘርፎች የባህል አካል ሲሆኑ፣ ለአገሪቱ የገቢ ምንጭም ያገለግላሉ። ማኅበራዊ ትስስርና የሀገር ፍቅር። ባህል የአንድን ህዝብ ስብዕና ታሪክና እሴት ስለሚያንጸባርቅ የጋራ ማንነትን በመገንባት ማህበራዊ ትስስርን ያጠናክራል። ሰዎች የራሳቸውን ባህል ሲያከብሩና ሲያሳድጉ በሀገራቸው ላይ ያላቸው ፍቅርና ኩራት ይጨምራል። ይህ ደግሞ ለሀገራዊ ፕሮጀክቶችና አጀንዳዎች የዜጎችን ተሳትፎ ያጠናክራል። ኬኔዲ ይህንን ጥቅስ የተናገረው ቀዝቃዛው ጦርነት እየተካሄደበት በነበረበት ጊዜ ነው። በወቅቱ የዩናይትድ ስቴትስ እና የሶቪየት ኅብረት ፊልሚያ በቴክኖሎጂ እና በወታደራዊ ኃይል ብቻ ያተኮር አልነበረም። ሁሉም ሀገራት የራሳቸውን ባህልና አስተሳሰብ በማስተዋወቅ ተጽዕኖ ለመፍጠር ይወዳደሩ ነበረ። ኬኔዲ የባህልን ልዕልና በማጉላት የአሜሪካን ለውጥና ስኬት ማሳየት ፈልጎ ነበረ። ይህ ንግግር ባህልን እንደ ለስላሳ ኃይል ሶፍት ፓወር ያለውን ሚናም ያሳያል። ለስላሳ ኃይል ማለት አንድ ሀገር ወታደራዊ ኃይል ወይም ኢኮኖሚያዊ ግፊት ሳይጠቀም የራሱን እሴትና ባህል በማስተዋወቅ በሌሎች ሀገራት ላይ ተጽዕኖ የመፍጠር ችሎታ ነው። ለምሳሌ የሆሊውድ ፊልሞችና የአሜሪካ ሙዚቃዎች በመላው ዓለም በመሰራጨት የአሜሪካን ባህልና የአኗኗር ዘይቤ ያስተዋውቃሉ። በአጠቃላይ ኬኔዲ በኢኮኖሚና በፖለቲካ ላይ ብቻ ማተኮር የሀገርን ሙሉ ገጽታ ሊገነባ እንደማይችል ጠቁሟል። የሀገር እድገት እውነተኛና ዘላቂ እንዲሆን የባህል የኪነ ጥበብና የሥነ ጽሑፍ ልማት ወሳኝ መሆኑን አጥብቆ አሳስቧል። በቀጣይም ሩት ቤኔዲክት አሜሪካዊት አንትሮፖሎጂስትና የዘመናዊ አንትሮፖሎጂ መስራች ከሚባሉት አንዷናት የእሷም ንግግር የአንድን ሀገር ማኅበረሰብና ግለሰብ የሚለዩት ወሳኝ ልዩነቶች በባዮሎጂካዊ መንገድ ሳይሆን በባህላቸው ነው ስትል ትልቅ መልእክት አስተላልፋለች። በዚህም የሰው ልጆችን የሚለዩት እንደ የቆዳ ቀለም የአይን ቅርጽ ወይም ቁመት ያሉ ባዮሎጂካል ባህሪያት እንዳልሆኑ ትጠቁማለች። የሰው ልጆችን ባህሪ፣ አስተሳሰብና አኗኗር የሚቀርጸው ከትውልድ ወደ ትውልድ የሚተላለፈው ባህል እንጂ ዘር እንዳልሆነ አበክራ ትናገራለች። እያንዳንዱ የሰው ልጅ የተወለደበት የዘር ባህሪ ሳይሆን ያደገበት ባህል የሚያስተምረው የእውቀት ባህሪና የአመለካከት ስብስብ ነው ማንነቱን የሚቀርጸው። ለምሳሌ ከአንድ ባህል የመጣ ሰው ከሌላ ባህል የመጣ ሰው ጋር ተመሳሳይ ባዮሎጂካል ባህሪ ሊኖረው ቢችልም የዕለት ተዕለት አኗኗራቸው፣ እምነታቸውና ማህበራዊ አመለካከታቸው ሊለያይ ይችላል። ይህ ልዩነት ደግሞ በባህላቸው እንጂ በዘራቸው ምክንያት አይደለም። ሩት ቤኔዲክት ባህልን እንደ ብሉ ፕሪንት ወይም ንድፍ ትገልጸዋለች። ልክ እንደ ህንፃ ንድፍ ባህልም ሰዎች እንዴት መኖር እንዳለባቸው ከሌሎች ጋር እንዴት መግባባት እንዳለባቸውና ዓለምን እንዴት መረዳት እንዳለባቸው ያሳያል። እያንዳንዱ ግለሰብ ከህብረተሰቡ የሚያገኘው ይህ ባህላዊ ብሉፕሪንት የራሱን ማንነት ለመፍጠር መሠረታዊ መመሪያ ሆኖ ያገለግላል። ይህ ማለት ሰው የሚወለደው ባዶ ሸራ ሆኖ ነው፣ ማንነቱ እሴቶችንና የዓለም አተያዩን የሚቀስመው ባደገበት ማኅበረሰብ ውስጥ ከሚገኙ ወላጆቹ ጎረቤቶቹና ሌሎች ማኅበራዊ ግንኙነቶች ነው። ይህ ማለት ሰው የሚወለደው ባዶ ሸራ ሆኖ ነው። ማንነቱን እሴቶቹንና የዓለም አተያዩን የሚቀስመው ባደገበት ማኅበረሰብ ውስጥ ከሚገኙ ወላጆቹ ጎረቤቶቹና ሌሎች ማኅበራዊ ግንኙነቶች ነው። እሷ እንደገለጸችው በአንድ ማኅበረሰብ ዘንድ ተቀባይነት ያለው ወይም መደበኛ የሆነ ባህሪ በሌላ ማኅበረሰብ ዘንድ የተለየ ሊሆን ይችላል። በአጠቃላይ የሩት ቤኔዲክት ዋና ሐሳብ የሰው ልጅ ማንነት እና ልዩነት በዋነኝነት የሚወሰነው በተማርከውና ባደግክበት ባህል እንጂ በዘሩ ወይም በባዮሎጂካል ባህሪያቱ እንዳልሆነ በማሳየት ነው። ይህም ስለ ዘረኝነት፣ የዘር የበላይነት የሚነሱ የተሳሳቱ አመለካከቶችን ለመቃወም ትልቅ መሳሪያ ሆኖ ያገለግላል። ሁሉም ሰዎች በእኩልነት ተፈጥረዋል፣ ፈጣሪያቸውም የማይገረሰሱ መብቶችን ሰጥቷቸዋል። ከእነዚህ መካከል ህይወት፣ ነፃነት፣ ደስታ ማግኘት ይገኙበታል የሚለው ዝነኛ ሀሳብ የእርሱ ነው። ቶማስ ጀፈርሰን የአሜሪካ መስራች አባቶች ፈንዲንግ ፋዘርስ ከሚባሉት መካከል አንዱ ነው። የዩናይትድ ስቴትስ ሶስተኛው ፕሬዚዳንትና የዲክላሬሽን ኦፍ ኢንዲፔንዳንስ ዋና ጸሐፊ ነው። ጀፈርሰን ስለ ባህል ሲናገር አንድ ብሔር ባህሉ ሲረሳ ህልውናውን ያጣል። ይህ አባባል የሀገርን ህልውና ለመጠበቅ የባህልን ወሳኝነት ያሳያል። ከዚህም ጋር ተያይዞ ባህልን ከማንነት ከአንድነትና ከተስፋ ጋር አያይዞ ይገልጸዋል። የመጀመሪያውም ባህልና ማንነት። ባህል የአንድ ህዝብ ማንነት መገለጫ ነው። ቋንቋ፣ ታሪክ፣ ወግ፣ ልማድ፣ እሴትና እምነት የባህል አካል ናቸው። እነዚህ ነገሮች አንድ ህዝብ ማን እንደሆነ ከየት እንደመጣና ወዴት እንደሚሄድ ለመረዳት ይረዳል። አንድ ብሔር ባህሉን ሲረሳ የጋራ ማንነቱ ይደበዝዛል። ይህም ወደ መከፋፈልና ትርምስ ሊያመራ ይችላል። ሁለተኛው ባህልና አንድነት። የጋራ ባህል አንድ ህዝብን እንደ አንድ ብሔር ያሰባስባል። የጋራ ታሪክና እሴቶች ሲኖሩ ህዝቡ እርስ በእርስ ይተሳሰባል፣ እንዲሁም ለአንድ የጋራ ዓላማ ለመስራት ይነሳሳል። ባህሉ ሲጠፋ ይህ ትስስር ይላላል፣ የአንድነት ስሜትም ይጠፋል። የመጨረሻው ሦስተኛው ባህልና ተስፋ ጄፈርሰን እንደሚያምነው የሀገር የወደፊት ጣፈንታ ከባህሉ ጋር የተያያዘ ነው። ባህል ከትውልድ ወደ ትውልድ የሚተላለፍ የጥበብና የልምድ ክምችት ነው። ይህ ክምችት የአሁኑን ትውልድ የሚመራና ለመጪው ትውልድ ደግሞ ጠንካራ መሠረት የሚጥል ነው። ባህልን መርሳት ማለት ይህንን ሁሉ የትውልድ ውቀት ማጣት ማለት ነው። በአጠቃላይ የጄፈርሰን አባባል ለሁሉም ብሔሮች የሚሰራው ሁለንተናዊ መልእክት አለው። አንድ ብሔር ታሪኩን ቋንቋውንና ወጉን ሲጠብቅ ጠንካራና ዘላቂ ማንነት ይኖረዋል። ያለ ባህል ብሔር እንደ ነፍስ የለሽ አካል ይሆናል። በቀላሉ ተጽዕኖ የሚደርስበትና በመጨረሻም ሊጠፋ የሚችል ይሆናል። በመጨረሻም ባህል የታሪክና የተስፋ መሰረት መሆኑን ተመልክተናል። የአንድ ብሔር ህይወት ባህሉ ውስጥ ይኖራል። ባህሉን መጠበቅ ማለት ማንነትን አንድነትንና የወደፊት ተስፋን መጠበቅ ማለት ነው። መልካም ጊዜ ተመኘው። ቸር ሰንብቱ።